የመማር የመማር ውጤቶች ይላል። ከዚህ ምዕራፍ ትምህርት ሂደትና ካጠናቀቃችሁ በኋላ ካጠናቀቁ በኋላ ምንድነው ነው እንግዲህ ማወቅ የሚጠበቅባችሁ እንዲሁ። አሁን ምንድነው የምታደርጉት በተለምዶ መጽሐፉን ትገልጣላችሁ፣ ከዛ ቀጥታ ወደ ትምህርቱ ነው የምገቡት። የዚህ አላማ ምንድነው ነው ውጤት። አሁን ይህንን ትምህርት ከተማራችሁ በኋላ ምንድነው ማወቅ የሚጠበቅባችሁ? ምን ምን ስታውቁ ነው የዚህ ምዕራፍ ጥሩ ግንዛቤ አለን ብላችሁ የምታስቡት ምንድን ነው የሚለው ንብብር ቁጥሮችን በክፍልፋዮች ተተካለ ይላል። ንብብር ንብብር ቁጥር ማለት ምን ማለት ነው? መጀመሪያ ንብብር ቁጥር ማለት ምን ማለት ነው የሚለውም በሃለኛ መልክ የሚጻፍ ነው አይደለ? ስለዚህ የዚህን ትርጓሚ ምን አይነት ክራይቴሪያ ሲያሟላ ነው ንብብር ቁጥር የሚባለው የሚለውን መጀመሪያ ታያላችሁ። ቀጥሎ ደግሞ ይኸው በመቁጠሪያ ቁጥር ስብስብ የመቁጠሪያ ቁጥሮች ስብስብ በሙሉ ቁጥሮች ስብስብ እና በድፍን ቁጥሮች ስብስብ እንዲሁም ደግሞ በንብብር ቁጥሮች ስብስብ መካከል ያለውን ልዩነት ታሳያለህ ይላል። ስለዚህ አሁን መቁጠሪያ ቁጥር ከተባለ በምንድን ነው የሚወከለው? በመ ከስንት የሚጀምር ቁጥር ነው? ከአንድ ቁጥር። ሙሉ ቁጥርስ በምንድን ነው የሚወከለው? በሙ ከስንት ነው የሚጀምረው? ከዜሮ። ድፍን ቁጥርስ በቁጥር ጨረ በቁጥር መስመር ላይ ከዜሮ በስተቀኝና በስተግራ ያሉ ሁሉንም ቁጥሮች የሚይዝ ድፍን የሆኑትን ድፍን ማለት አሁን ለምሳሌ አንድ ድፍን ነው ሁለት ድፍን ነው። ሁለት ነጥብ አንድ ከተባለ ድፍን አይደለም። አንድ ሁለተኛ ከተባለ ድፍን አለ ሽርፍራፊ ነው። አሁን አንድ ሁለተኛ ለአንድ ዜሮ ነጥብ አምስት ማለት ነው። ድፍን ለመሆን ዜሮ ነጥብ አምስት ይቀረዋል። ገና ድፍን አልሆነም ማለት ነው። ዜሮ ነጥብ ሰባት አምስት አሁን ድፍን አይደለም። ድፍን የሚሆነው አንድ ሲሆን፣ አንድ ነጥብ ሁለት ከተባለ አሁን ድፍን አይደለም። አንድ ምንድነው ይሄ አሁን ሲጻፍ፣ አንድ ነጥብ ሁለት አሁን እንዴት ነው የሚጻፈው? አንድና ዜሮ ነጥብ ሁለት አደለ? ይሄ ድፍን ነው፣ ይሄ ደግሞ ክፍልፋይ ነው ማለት ነው። ስለዚህ ይሄንን ደባልቀን ቀይጠን ስንጽፍ ይሄ ምን ይሆናል? አንድ ሙሉ ሲደመር ይሄ ደግሞ ስንት ነው? ሁለት አስረኛ ነው አይደል? የሚሆነው ይሄ ሁለት አስረኛ፣ ሁለት አስረኛ ደግሞ ሲቀላል አንድ ሲደመር አንድ አምስተኛ። ይሄ ሲጻፋውን ሲደባለቅ ማለት ነው ምንድን ነው የሚደረገው? አንድ ሙሉ አንድ አምስተኛ ተደርጎ ይጻፋል፣ ወይም ደግሞ በሌላ ይሄንን አምስትን በአንድ አብዝተን እችን መጨረሻ አለችውን አንድ እንደምራለን። በዛም ጊዜ ምን ይሆናል? አምስት ይባዛ አንድ ከዛ ስድስት አምስተኛ ይሆናል ማለት ነው። በዚህ ጊዜ ምን ይሆናል? ስድስት ከላይ ያለው እዚህ ጋር ከላይ ያለው የሚበልጥ ከሆነ ከላይ ያለው የሚበልጥ ከሆነ ማለት ላዕሉ ከታቱ የሚበልጥ ከሆነ ቁጥሩ ከምን ይበልጣል? ከአንድ ይበልጣል ማለት ነው። ስለዚህ እንደዚህ ነው። አሁን ይሄ ድፍንና ክፍልፋይ ማለት ይሄ ነው እንግዲህ ይሄ ድፍን ነው ይሄ ክፍልፋይ ነው ማለት ነው እንዲሁም ደግሞ ንብብር ቁጥር ይላል እዚህ ጋር በማ አሁን በእነኚህ መካከል ይኸው በመቁጠሪያ ቁጥርን አይተናል ሙሉ ቁጥርን አይተናል። ድፍን ቁጥርን አየን ንብብር ቁጥር ደግሞ ይላል ንብብር ቁጥር ደግሞ የሚታዩን ቁጥሮች በሙሉ ንብብር ናቸው አደለ አሁን ለምሳሌ በቁጥር መስመር ላይ ያለ በሙሉ የሚታየን አሁን ድፍን ቁጥር አላማው ምን መሰላችሁ የድፍን ቁጥርን ሐሳብ ላስረዳችሁ እዚህ ጋር አሁን ይሄ ቁጥር መስመር ነው ብለን ብናስብ፣ ይሄ ቁጥር ማለት አሁን እዚህ ጋር ይሄ ዜሮ ይሆናል። ቀጥሎ ደግሞ እዚህ ጋር አንድ ይሆናል። ቀጥሎ እዚህ ጋር ሁለት፣ እዚህ ጋር አንድ ኔጌቲቭ አንድ፣ እዚህ ጋር ኔጌቲቭ ሁለት፣ እዚህ ጋር ሁለት ቢሆን የድፍን ቁጥር አላማ ምን መሰላችሁ? እነኚህ የሚታዩን ቁጥሮች እነህ የሚታዩን ቁጥሮች ድፍን ናቸው። ድፍን ድፍን ድፍን የሆኑ ናቸው ማለት በማላ ለምሳሌ ዚጋ ምናምን ጥ ነጥ ሁለት ስምንት ስምንት አንድ ስምንት ሁለት ስምንት ዘጠኝ እያለ እንደዛ ይቀጥልና ድፍን አንድ ሙሉ ይሆናል ማለት ስለዚህ እዚህ ውስጥ ተቆጥሮ የማያልቁ ብዙ ሽርፍራፊ ክፍል ፋዮች አሉ። ስለዚህ ድፍን ቁጥር ማለት እነ ንብብር ቁጥር ማለት እነህን ድፍን ቁጥሮችንም በመሀላቸው ያለውንም የሚይዝ ነው ማለት ነው። ስለዚህ እንግዲህ ይህንን ነው የምታዩት ማለት ነው። እንዲሁም ደግሞ ቀጥሎ እዚህ ጋር ምን ይላል? ንብብር ቁጥሩን በቅደም ተከተል መተከተል ማስቀመጥ። አሁን ንብብር ቁጥርን በቅደም ተከተል መተከተል ማስቀመጥ ሲባል አንድ ሁለተኛ እና ሶስት አራተኛ ቢሰጣን ማን ነው የሚቀድመው? የትኛው ነው በቅደም ተከተል ሲጸፋው ነው? የትኛው ነው የሚበልጠው? አንድ ሁለተኛ ነው ወይስ ሶስት አራተኛ ነው? ይህንን ነው የምታዩት እዚህ ጋር አምስት ሰባተኛ ብንጨምርበት እነኚህ ቁጥሮች በቅድመ ተከተል ምን ማድረግ ነው ማለት ነው ማስቀመጥ ነው ማለት። ሌላው የንብብር ቁጥሮችን በአራቱ መሰረታዊ ሂሳብ ስሌቶች መስራት ይላል እዚህ ጋር። ይሄ ማለት ለምሳሌ አንድ ሁለተኛ እና ሶስት አራተኛ ቢሰጣችሁ መደመር ወይ መቀነስ፣ አንድ ሁለተኛ እና አንድ ሁለተኛ እና ከአንድ ሁለተኛ ላይ አንድ ሶስተኛ መቀነስ ገብታችኋል። ስለዚህ እነኝን አራቱን የሂሳብ ስሌቶች ተጠቅማችሁ አንድ ሁለተኛ ሲባዛ ሰባት አምስተኛ ቤል እንደዚህ ማባዛት፣ ይሄ ይህንን ነው የምታዩት ማለት ነው። ከንብብር ቁጥሮች ጋር የተያያዙ የመደመር፣ የመቀነስ፣ የማባዛትና የማካፈል ፕሮብሌሞችን፣ አሁን የቃላት ፕሮብሌሞችን መስራት የቃላት ፕሮብሌም በደንብ ይህንን ከተረዳችሁ፣ የቁጥር ስብስብን የቁጥር ስብስብን ከተረዳችሁ፣ የቁጥር ስብስብ ጥሩ ግንዛቤ ካላችሁ፣ እንዲሁም ደግሞ ንብብር ቁጥር ላይ በደንብ ትኩረት ካደረጋችሁ፣ ለምን የዚህ ትምህርት የዚህ ምዕራፍ ዋናው ዓላማ ንብብር ቁጥር በደንብ ማስረዳት ስለሆነ ማለት ነው። ስለዚህ ይህንን በደንብ ከሰራችሁ በኋላ የቃላት ፕሮብሌምን ስሰሩ ነው ማለት ነው። በደንብ እንደተረዳችሁ የምታውቁት እንዲሁም ደግሞ ንብብር ቁጥሮችን እዚህ ጋር ንብብር ቁጥሮችን ጽንሰ ሀሳብ በመጠቀም ይላል። ዕለት ተዕለት የሚገጥምህን ፕሮብሌሞች መፍትሔ ትፈልጋለህ ይላል። ያው ከላይኛው ጋር የተገናኘ የቃላት ፕሮብሌሞችን ትሰራላችሁ ነው በዚህ ውስጥ የምናየው። እያንዳንዱን እንግዲያው የምናደርገው ምንድን ነው? እያንዳንዱን ትግበራ እንሰራለን። አሁን የምናየው ምንድነው? ትግበራ መጽሐፉ ላይ የተሰጡ ምሳሌዎችን መጽሐፉ ላይ የተሰጡ መልመጃዎችን አንድ በአንድ እያንዳንዱ እንዲሁም ደግሞ የመጽሐፉን ተርጓሚ መጽሐፉ ላይ ያለውን ሀሳብ በሙሉ እንሰራለን። አሁን እዚህ ጋር መልመጃ ትሰራላችሁ። መልሱን ብቻ እንድታዩ ሳይሆን አሰራሩን እንድታዩ ነው፣ እንዴት እንደተሰራ ምክንያቱም መልሱ የትም ቦታ ልታገኙ ትችላላችሁ። ዋናው ነገር ደግሞ ክህሎቱ ነው እናንተ የሚያስፈልጋችሁ እስኪሉ ነው፣ ክህሎቱ ያስፈልጋችኋል። ስለዚህ እኔ አሁን ክህሎቱን ነው እንጂ ማስተምራችሁ መልሱን አይደለም ማለት ነው፣ ሼር ማደርጋችሁ። ይህን ነገር ከግንዛቤ ውስጥ ማስገባት አለባችሁ። ይህንን ይመስላል የመጀመሪያው ምዕራፍ።